መነኮሳት እንደ ገነት ወፎች ነው መሆን ያለባቸው። መድኃኒ ዓለም እንዳለው አይዘሩም፣ አያጭዱም፣ በጎተራም አይከቱም የሰማይ አባታቸውም ይመግባቸዋል። መነኮሳት ሐሳባቸው ከምድራዊ ሐሳብ ነፃ መሆን አለበት። ምክንያቱም ዓላማቸው የዘላለም ህይወትን መውረስና ለመላው ዓለም መጸለይ ነው። የምንኩስና ሕይወት ጣዕምም ያለው እዚያ ጋር ነው። ለዛሬ የጉብኝታችን እዚህ ጋር ያበቃል። እንደዚህ ያለችው እናመሰግናለን። በጣም ደስ የሚል ጉብኝት ነበር። አሜን። ሰላም አሉ። ሰላም አሉ። ይቆዩኝ፣ እባክዎትን፣ ይቆዩኝ፣ ይቆዩኝ፣ መምህር ይቆዩኝ፣ እባክዎትን፣ ይቆዩኝ። መምህር ቃላቶቹ እንዴት የተዋቡ ናቸው! እንዳንተ ያለ ጥልቅ መረዳት ያለው ሰው ማግኘት በጣም አስቸጋሪ ነው። ታውቃለህ መምህር። ሁሌም ቢሆን ለጎረቤቶቼ እዚህ ገዳም መጥተው እንዲገበኙ ነግራችኋለሁ። እነርሱ ግን አይሰሙኝም። በተቃራኒ ወደ ገጠር ሄደው አትክልት ይዘራሉ። ስለ ዓለማዊ ነገር ብቻ ነው የሚያስቡት። መምህር፣ አንተ በጣም ልዩ ጸጋ ያለ ሰው ነህ። እግዚአብሔር ባርኮሃል። ይህን በእርግጥም እነግርሃለሁ። አመሰግናለሁ። በእርግጥም የመናገር ጸጋ አለህ። መጽሐፍትን፣ መጽሐፍ መጀመር አለብህ። በተለይ የገዳማዊ ህይወትን ውበትና ጣዕም የገለጽክበትን መንገድ ወድጃለሁ ልክ እንደ ገነት ወፎች ለድህነት እና ለዓለም በመጸለይ የተጠመዱ ሌሎች በምድራዊ ሀሳብ የተሞሉ ናቸው አንተ ግን ልዩ ጸጋ አለህ እንዲህ አይነት እይታ ያለው ማግኘት ይኸታል መጽሀፍ መጽሀፍትን መጽሀፍ ጀምር ሰዓቱን አይተውታል አቤት ስንት ሰዓት እንደሆነ አስተውለዋል ወይ? ይቅርታ አድርጉልኝ። ምን ነው ምን አለ ዕቃ የጫነው መኪና ጭነቱን ለማራገፍ አንተ ወሬህን እስክትጨርስ ለሰላሳ ደቂቃ ሙሉ እየጠበቀ ነው። እንግዲህ እኔ ሳገለግል ነበር። ምን አይነት አገልግሎት? እኔ እንዲሁ መቀባጠር መቀባጠር። እንግዲህ አንተ ለምን አትሞክረው? ሁለት ቃላትን እንኳ ገጣጥመ ማውራት የምችል አይመስለኝም። ሞክረውስ ሞክረዋ። እሺ ይቅርታ አድርግልኝ። አሁን ግን ባከን ወደ ስራችን እንግባ፣ ጭነቱን እናውርድ። እንደሱ ይሻላል። የማይናገረውን ጭነቱ ማውረድ ይሻላል። እንደምን አደርክ የእኔ ልጅ? እግዚአብሔር ይመስገን፣ ይባርኩን አባታችን። እግዚአብሔር ይባርክ። በዚህ ገዳም አገልግሎትህ ምንድን ነው? ያው በገዳሙ አስጎብኚ ነኝ አባቴ። ስለ ደብራችንና ስለ ገዳማዊት ለሰዎች እነግራለሁ በተጨማሪም ምንም ይሁን ምን ካህናቱ ያዘዙኝን በአበምኔቱ ፈቃድ እፈጽማለሁ መልካም መልካም እንግዲያውስ ነገ ወደ መቃብር ቦታው ትሄዳለህ እሺ በሚገባ ይባርኩን እግዚአብሔር ይባርካችሁ እናም የሚቀበር አስከሬን ወደ ቦታው እንደመጣ በጣም ጸያፍ የሆኑ ቃላትን ተጠቅመ የሞተውን ሰው መሳደብ ጀምር እሺ ምን ምን ማለት ነው ማቹላ ማቹን ልስ ደው፣ ማንቋሸሽ፣ መሳደብ፣ እንደፈለክ ጥራው። ብቻ ምሮህ ላይ የመጣውን ተናገረው። ከምሮት ነው አባ፣ ይህ እንዴት ይሆናል? እግዚአብሔር ይከተልህ። አባ ግን እኮ እንዴ መነኩሴ አእምሮአቸውን ሳይሰጡ አይቀርም? ስደበው፣ እንዴት ነው እሱ የሞተ ሰው የሚሰደበው? እንዴ ያለ እብድ ትእዛዝ የሚቀበለው እኔ ምንድነኝ? ሞኝ ነኝ እንዴ ወይስ አእምሮ በሽተኛ? አደም እኔቱም ያው ናቸው። መነኩሴ ያዘዙኝን ይህን ግራ የሚያጋባ ትእዛዝ ብነግራቸውም እሳቸው ካዘዙ ትእዛዛቸውን ፈጽም ብለው መለሱኝ። ምን እየተካሄደ እንዳለ እንጃ። አይ አይ ጉንዳኖች፣ እነርሱም እያገለገሉ ነው። የእነርሱ አገልግሎት ግን ትርጉም አለው። ስራ መስራት ነው። ምን ነበር እንደናንተ በሆንኩ። መቼም ሙት ከመሳደብ እንደናንተ ስኳር ተሸክሞ መዞር ይሻላል። እንደውም ወደ ገዳሙ ተመልሼ አልሄድም። አዎ። እንደሱ ይሻላል። ወደ ገዳሙ በጭራሽ ተመልሼ አልሄድም። ግን ደግሞ ለነሳ አባቴ ምን እላችኋለሁ? ስለምን አልታዘዝኩም እላችኋለሁ? አዎ፣ ምን ኦክሲ አበዱ ማለት እችላለሁ። አይ፣ ሳልኩት እኮ እንዲያሰላቸው፣ ሲያምኑኝ በበትር ነበር የሚገርፉኝ። እንግዲያውስ ምንም ምርጫ የለኝም። ሄጄ የሞተ ሰው ልሳደብ እንጂ። የቤቱ ጌታው እርዳኝ። እድሌ ምን አይነት መከራ ውስጥ ገባው። በስማ ምናልባትም ዛሬ እድለኛ ሳልሆን አልቀርም። የሚቀበር ሰው ላይ መጣ ይችላል። ሁልጊዜ ቀብር ያለበት ቦታ አይመስልም። ተመልከት፣ አራጣ በዳሩ ሊቀበር ነው። ወይኔ እድሌ ጌታ ሆይ ማረኝ። በቃ እነዚህ ወጠምሾችን እኔንም ሊቀብሩኝ ነው። ሰ ሆነ ወይም ሌላ የሚቀበር አስከሬን እስኪመጣ በጠብቅ ይሻላል። ግን ደግሞ ይሄ የመጨረሻው ቀብር ቢሆንስ? በርታቱን ስጠኝ ጌታ ሆይ። እርሱ ጨካኝ ሰው ነበር የምትቀብሩት ሰው አረመኔና አሳፋሪ ሰው ነበር። ለምን ታለቅሱለት አላችሁ? ወንበዴ ነበር። አረ እንደውም እንደርሱ ያለ አስቀያሚ ጨካኞች እንዴት በምድር ላይ ሊኖሩ ቻሉ? መቼም ለዚህ ክፉ ሰው ነፍስ በሰላም ትረፍ አትሉትም አይደል? ወይም ነፍሱን ይማር አትሉም እርግጠኛ ነኝ። ወይኔ ጉዴ! ፈላ። ችግሩ ምንድነው? መነኩሴው ጸሎ በስቶባ አበድ ክንዴ እችን ያዘው። እሰይ አባ፣ እንዴት ነው እሱ በዚህ መንገድ በረከት የማገኘው? ከዚህም ብሶ ጭራሽ ድጋሚ ወደ ቀብር ቦታው እንዲሄድ ይፈልጋሉ? አው ኔኔ ልጅ አሁን ግን ማንንም አትሳደብ፣ ይልቁንም አመስግን፣ አወድስ። ለቀብር የሚመጣውን አስከሬን ይህ ሰው እንዴት ያለ መልካም ሰው ነበር ብለህ አመስግን። አባ ቢያንስ ሌላ ቀን ቢሄድስ ይህ ቁስል እስኪድን እንኳን። እንዴ፣ የለም ብዙም አልተጎዳህም፣ እንደዚሁ ሂድ። እንዴ፣ ምንዬ ተካሄደ ነው ያለው? እዚህ ለምን መነኩሴ መሆን ፈለግ? ለምን ያው ድህነትን ለማግኘትና ለዓለም ሁሉ ለመጸለይ ነው። መልካም እንግዲያውስ፣ እውነተኛ መናይ መሆን ከፈለግ ሁል ጊዜም ቢሆን መታዘዝ ከጾምና ከጸሎት በፊት እንደሚቀድም አስታውስ፣ አትርሳ። አባቴ ይባርኩኝ። ልዑል እግዚአብሔር ይባርክህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሜን በመጀመሪያ ተሳደብ አሉ አሁን ደግሞ አመስግን ቢገሉ ይኖሮስ ቆይ ግን ለምንድነው መመንኮስ የፈለኩት እንደማንኛውም መመን መደበኛ ህይወት ሊኖረኝ ይችል ነበር እኮ በቀላሉ ጸሎቴን አድርሼ ቤተክርስቲያን ሄጄ መመለስ እችል ነበር ምን ዋጋ አለው እዚህ መጥቼ አእምሯቸውን የሳቱ ሰዎችን ትእዛዝ እቀበላለሁ? ይበቃል፣ ይበቃል። በቃ ገዳሙን ጥዬ መጥፋት አለብኝ። አሁን ወደ ዓለም እመለሳለሁ። አይ እውነተኛ መናኝ መሆን ከፈለግ ሁል ጊዜም ቢሆን መታዘዝ ከጾምና ከጸሎት በፊት እንደሚቀድም አስታውስ። አቤቱ ይቅርበለኝ፣ ይቅርበለኝ። አለም ለእኔ ምን ይበጀኛል አሁን የአለም ኑሮ ከቶ አይጠቅመኝም ኃጢአት በየቦታው የሞላበት ቦታ ነው አቤቱ ይቅርበለኝ አቤቱ ጌታ ሆይ ማረኝ ይቅርበለኝ ጌታ ሆይ አቤቱ ክርስቶስ ሆይ ማረኝ ስለ እናትህ ስለ ድንግል ማርያም ብለ ይቅርበለኝ የሚቀበር ሰው እየመጣ ነው ማለት ነው። ጌታዬ ብርታቱን ስጠኝ። ልዑል እግዚአብሔር የዚህን አገልጋዩን ነፍስ በሰላም ያሳርፍ። እንዴት ያለ ግሩም ሰው ነበር። በህይወት ሳለ አይጠጣ፣ አያጨስ አንድ ነገር እንኳን ሰርኮ አያውቅ። ነፍሱ በሰላም ትረፍ። እናም የዚህ ቅዱስ ወንድማችን አስደናቂው በሕይወት ላለነው ሁሉ ምሳሌ ሊሆነን ይገባል። ተመልከቱ፣ የመነኩሴ በወንድማችን እያሾፈበት ነው እኮ። ምን አልክ አንተ? ጌታ ሆይ ነፍሴን አደራ። ይችን ያዝበት፣ ልትላልዳል። ይቺን ያዝበት፣ አይድሌ አዎ አባቴ፣ አመሰገንኩት። ታዲያ ሟቹ ምን መለሰልህ? ምን አለ? አመሰግናለሁ አለ? አይ ምንም አላለም አባት። የሰደብከውስ ሟች ስትሰድበው ምን አለ? ምን አልባትም በጣም ተናደደብህ? ወይንስ እሱም መልሶ ሰደበ? አረ እንደውም አባቴ፣ ምንም አላለህም። አዎ፣ አስከሬኑ ዝም ነው ያለው። መልካም። ይገርማል አይደል? መናኝም ልክ እንደዚህ ነው። ቢወደስም ቢሰደብም፣ መነኩሴ ልክ እንደ ሞተ ሰው ዝም ማለት ነው ያለበት። የትኛውም ምስጋና፣ የትኛውም ነቀፌታ እናም የትኛውም ስድብ ነፍሱን ሊረብሽ አይገባም። ይህ ትክክለኛ የምናኔ ውበት ነው። ይህ ነው ትክክለኛ መንገድ ልጄ። መዳን ከፈለግ ሲሰድቡ አትናደድ፣ ሲያሞግሱም ከቶ አትመካህ። እንደ ሞተ ሰው ዝም ካልክ ትድናለህ። መልካም ቀን ይሆንልህ ኔ ልጅ። ብዙዎቻችንም እንዲሆነን ጥቂት ምስጋና ቃል ልባችንን በውዳሴ ከንቱ ያሳብጠዋል። ጥቂት ስድብም ከእግዚአብሔር ቤት ያሸሸናል። በሰዎች የምስጋናና የሽንገላ ቃላት የምናገለግለው የሕያዋን አምላክ እግዚአብሔርን መሆኑን እንረሳለን። ይልቁንም ሥጋዊ አምሮትና ፍላጎታችንን በእግዚአብሔር ቤት ለማስፈጸም ስንሯረጥ እንታያለን። እግዚአብሔርን ማገልገል ትተን የከበረሽ ቤተ ክርስቲያንን የእኛን ክብርና ሞገስ ለማሳየት እንሻታለን። እግዚአብሔርን ማገልገል ትተን በእግዚአብሔር ቤት ፋሽንና መጤ አካሄዶችን ለማስኬድ እንሮጣለን። አንዳንዶቻችንም ሰይጣን በሰዎች ላይ አድሮ ስድብ ሲናገረን ከእግዚአብሔር ቤት ጥለን እንጠፋለን። ስንቶቻችንን ካህናት አገልጋዮች፣ መምህራንና የሰንበት ትምህርት ቤት አስተባባሪዎች ሰደቡን ብለን ከእግዚአብሔር ቤት የራቅ ነው። ልክ በዚህ መንፈሳዊ ፊልም ላይ እንዳየነው ነው። አስከሬኖቹ ሲሰደቡም ሲመሰገኑም ዝም እንዳሉት ሰዎች ሲያመሰግኑንም ሲሰድቡንም ዝም ልንል ይገባል። በረከታቸው ይደርብንና ብፁዕ አቡነ ጎርጎርዮስ እንዳሉት ስራህን ስራ የሚለውን ቃል ዓላማችን አድርገን መመሪያችን አድርገን መንቀሳቀስ ይገባናል። ተመሰገንንም ተሰደብንም በዝምታ ከእግዚአብሔር ጋር ብቻ መንቀሳቀስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር